የመንፈስ ቅዱስ ኖቬና ቀን አንድ አርብ ግንቦት 22፣ መንፈስ ቅዱስ መጀመሪያ፣ እግዚአብሔር ሰማይንና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበራትም። ጨለማም በጥልቁ ላይ ነበረ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። ሥላሴያዊ የፍጥረት ሥራ አብ በቃሉ ሲፈጥር መንፈስ ቅዱስ ለፍጥረት ሥርዓትና ውበት፣ ቦታና ሂደት ሲያበጅ እንደምንመለከተው ነው። ይህ በመጀመሪያ የሆነው ለዘላለም የሚሆን ዛሬም አብ ቃሉን ልኮ እንደሚፈጥር መንፈስ ቅዱስም ውበትን እንደሚያላብስ ነው። ቅዱስ ዮሐንስ ቪያኔ መንፈስ ቅዱስ ከሌለ ሁሉም ነገር ቀዝቃዛ ነው ይላል። እምነትና ጽናት፣ ጸሎትና መጽናናት፣ እረፍትና ደስታ የእግዚአብሔር ልጅነትን በመቀበልና በመንፈስ የማደግ ስጦታ የመንፈስ ቅዱስ ነው። የመንፈስ ቅዱስ ኖቬና ታላቅ ስጦታ ነው። በክርስትናችን በእምነታችን ሁሉ የቀዘቀዘው እንዲሞቅ፣ የሞተው እንዲነሳ፣ የደበዘዘው እንዲበራ፣ የተበላሸብን እንዲቀና መንፈሳችንን ማነሳሳት ያስፈልገናል። የእግዚአብሔር ቃል ሲጀምር ባዶ በነበረች ምድርና በጥልቁ በነበረው ጨለማ ሁሉ የእግዚአብሔር መንፈስ ሲሰፍ ነገሮች ሁሉ ውበት አገኙ። ፈጣሪ አብ መልካም ነው አለ። ይህ መልካምነት ሁሉ የመንፈስ ቅዱስ ነው። ምኞታችን ከእግዚአብሔር አባታችን ጋር ዘላለማዊ እርቅ መፍጠር እንዲሆን መንፈስ ቅዱስ ያስፈልገናል። የጸሎትና የኅብረት ፍላጎት እንዲኖረን መንፈስ ቅዱስ ያስፈልገናል። እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። የሐዋርያት ሥራ ምዕራፍ አንድ ከቁጥር ዐሥራ አራት እንደሚለው ቃል በዚህ ወራት ቤተ ክርስቲያን ሁሉ በህብረት መስቀሉ ስር ከነበሩ ቅዱሷንና ሴቶች በጭንቅ ሌሊት ትተውት ከሄዱ ሐዋርያትና በቃሉ ተስበው ከተከተሉት ሁሉ ጋር ጉባኤ ያስፈልጋል። ሁሉ መንፈስ ቅዱስን ይጠብቅ። ሰዎች ለእግዚአብሔር መፈጠራቸውን እንዲያውቁ በማስተዋል እንዲኖሩት በእምነት እንዲመላለሱ፣ የመንፈስ ቅዱስ ፍሬዎችንም እንዲያፈሩ ይህ ወቅት የጸሎትና የመቃተት ይሁን። ማንም እግዚአብሔር መንፈስ ቅዱስ ሊያፈቅረን ያህል አያፈቅረንም። በምድር የሰጠነውም ይሁን የተቀበልነው ፍቅር የተፈጥሮ ፍቅር ነው። ከእግዚአብሔር የሆነው ፍቅር ግን ፍጥረትን የሚሻገር የማይወሰንና ኃያለው የፈጠረን እርሱ ነው። እርሱ እንደዚህ እንደ ማንነታችን ይፈልገናል። በልጅነታችን በትምህርተ ክርስቶስ አፍ እንደ ፈታነው እንድናውቀው እንድንወደው ትእዛዛቱን ፈጽመን መንግሥተ ሰማያት እንድንገባ በስጦታዎቹ ያልተገደበ ጥበብ፣ ዕውቀት፣ መረዳት ሁሉ ሊሰጠን ይፈልጋል። ከእርሱ ጋር ወዳጅነትንና በጸሎት ከእርሱ ጋር መጣበቅን ቀላል እንዲያደርግልን ይፈልጋል። በምክሩ እንዲያበረታና እንዲያጸናን ይፈልጋል። እርሱ ሊሰጠን የሚፈልገው ፍቅር የሌላ የሁሉ ነገር አምሮት የሚያስቀር እርሱን ብቻ በቂ የሚያደርግ ሙሉ የሆነውን ነው። የጌታ ደቀ መዛሙርት ዓይን ዓይናቸውን እያየ ተከተሉኝ ባላቸው ጊዜ ከእርሱ የመጣን ኃይል ሁሉን የሚያስጥል እንጂ የሚቋቋሙት አልነበረም። እግዚአብሔርንና መንፈሱን ማግኘት ከምንም አይነጻጸርም። ትልቁን ስትይዙ ትናንሾቹን ትተዋላችሁ። ሁሉን የተው ሐዋርያት እስከ መጨረሻውም የወደዱት ጌታ በልጦባቸው ኖረዋል። እርሱ አያንስም። ከእርሱ ጋር መሆን የሚሰጠው ምቾትና ዕረፍት ትልቅ ነው። ዘላለማዊ ደህንነት እጅግ አስፈላጊው ነገር ነው። ኀጢአትን መፍራት ለክርስቲያን አስፈላጊ የሕይወት ልምምድ ነው። ኀጢአት ያለማወቅ፣ የድካምና የቸልተኝነት ውጤት ነው። መንፈስ ቅዱስ የብርሃን፣ የብርታትና የፍቅር መንፈስ ነው። በሰባት ስጦታዎቹ አእምሮአችንን ያበራል፣ ፈቃዳችንን ያበረታል፣ ልባችንን በእግዚአብሔር አብ ፍቅር ያነቃቃል። በየዕለቱ መንፈሳዊ ሕይወታችንን ለማስተካከል መንፈስ ቅዱስን መጥራት ያስፈልገናል። መንፈስ ቅዱስ ራሱን መርቶ ካልሆነ የምንለምነውን የምንጸልየውን ሁሉ አናውቅም። ጸሎት ሁሉን ቻይና፣ ዘላለማዊ አባት ሆይ፣ በየዕለቱ አንተ ማን እንደሆንክ እኛም ማን እንደሆንን እንድንረዳ መንፈስ ቅዱስህን ስጠን። እጅግ ውብ ከሆነውና ከሚትረፈረፈው ፍቅር እንድንካፈል ከአንተም ጋር በወዳጅነት እንድንመላለስ እንደፈጠርከን በማወቅ እንድናድግ እርዳን። በውሃና በመንፈስ ቅዱስ ዳግመኛ እንድንወለድ የኀጢአት ሁሉ ስሬት የሰጠን መንፈስህን በላያችን አፍስስ። የጥበብና የማስተዋል መንፈስ፣ የምክርና የጽናት መንፈስ፣ የእውቀትና የአምልኮ መንፈስና በቅዱስ ፍርሃት መንፈስ ሙላን። አሜን።